ስራ ለሰሪው እሾህ ላጣሪው ይላችኋል። ስራን በተግባር የተረጋገጠ ይሄው ማሽኑ ሲሰራ አሳየን ባላችሁት መሰረት ዛሬ የሚገኝበት ቦታ ካሁን በፊት ያስተዋወቅኩላችሁ በነዳጅ ብቻ የሚሰራው የከርሰ ምድር ውሃ መቆፈሪያ ማሽን ዛሬ እየሰራ ቦታው ላይ ላሳያችሁ ተገኝቻለሁኝ። አንድ ማሽን ሳመጣ ሳላረጋግጥ ወይም ደግሞ ሁኔታዎችን በደንብ ሳላይ አላቀርብላችሁ። ይኸው እንደምትመለከቱት ዛሬ ለማረጋገጥ እኔም ራሴ እላዩ ላይ ወጥቻለሁ ወደ ታች ሀያ ሜትር ገብተው የቆፈሩ ወጣቶች አሉ። እዚህ ይህንን ማሽን ገዝተው እየሰሩ ያሉ ወጣቶች ናቸው። እስኪ እናቁም እና ውሃው እየቆፈረ እንመለከታለን። ከዛ በኋላ ደግሞ ማሽኑ እንዴት ነው የሚለውን ራሱ ልጁ ባለሙያው ይነግረናል። ምን አጋጠመው፣ ምን ቻሌንጅ ያለው የውሃ ቁፋሮ ሲስተምስ፣ ስለ ማሽኑስ ያለውን ነገር የሚነግረን ይሆናል። ይህንን ማሽን ተመልክታችሁ ደግሞ እናንተም እንደነዚህ ወጣቶች ውሃን በግቢያቸው አውጥታቸው እንድትጠቀሙ በትምህርት ቤት ሊሆን ይችላል በፈለጋችሁት በድርጅት ውሃ የማያስፈልግበት ቦታ የለም። መሬት ጾም ማደር የለበትም። ደስ የሚል ነገር ነው ያለው። ቁጭ ብለን ከምናወራ ልክ እንደዚህ አፕዴት አድርገን ይህን የመሰለ ስራ ወደ ህብረተሰቡ ማቅረብ ይቻላል። ባክ ኦፕሬተር ወይም ሹፌር እንበለው፣ ታች አውረደኝና እስኪ እየሰራ ለተመልካቾች እናሳያቸው። ከዛ በኋላ አብረን እንቀጥላለን። ተመልካቾቼ አብራችሁኝ ቆዩ። አሁን እዚህ ቦታ ላይ እንደነገረኝ ከሆነ ማለት ነው፣ እዚህ ና ተመልከት ተብያለሁኝ። ለእናንተ ለማሳየት ለማሳመን ሲባል እሱ እያስተካከለ እዚህ ቦታ ላይ እንደምትመለከቱት መጀመሪያ ቦታው ሲመረጥ የሚደረገው ምንድነው ነው፣ ጉድጓድ ይቆፈራል፣ እንደምትመለከቱት ማሽኑ የሚቀመጥበት ቦታ ላይ ውሃም እንደምትመለከቱት በካሜራው እዚህ ቦታ ላይ ውሃ መጀመሪያ ይጠራቀማል። ከዚህ ነው ለመቆፈሪያ አፈሩን እየበጠበጠ እንዲያወጣ ውሃ እዚህ ጋር ይደረግለታል። መጀመሪያ አሰራሩ እንዲገባችው በዛው ለማድረግ ያክል ነው። ይሄኛው ማሽን ነው፣ ከዛ ጋር ይስባል። እዚህ አዙሮ ማሽን ውስጥ ያስገባለታል። መልሶ እዚሁ ነው ሮቴት የሚያደርገው። ውሃው የተወሰነ ሲፋሰስ ሊያልቅ ይችላል እንጂ አንዴ ውሃውን ካመጣችሁ በኋላ ሮቴት እያደረገ ይሰራል ማለት ነው። እንመልከት እስኪ። እዚህ ጋር እንደምትመለከቱት ሁሉ ነገር የተጠመደ ነገር ነው። ወደ ታች ስንት ሜትር ገብተሃል ወንድሜ? ሀያ ሜትር ሀያ ሜትር ደርሰሃል። በጣም አሪፍ እስኪ ስለዚህ እየቆፈርን እናሳያቸውና ከዛ በኋላ አቁመን እናወራለን አንዴ ከይቅርታ ጋር ግን ስራ አስፈትቻለሁ ይቅርታ አዎ ሙያ በተግባር ነው። በተግባር ካላሳይህን ባይን ይገባል የሚባል ነገር አለ። ሆናስ ነው። እሺ ይህ እንግዲህ አጠናቃችሁ ሄዳችሁት? ይኛው አጠናቀን ሄድ ነው ነው። ይኸውም በመቶ 60 ነው የተቆፈረው በ6 ፒቪሲ ስፋት ነው። ጉርጓዱ በጣም ሰፊ መሆን አለበት። በ200 ወይ 220 ዲያሜትር አስፍተ ነው የምንቆፍረው መጀመሪያ። ከዛ በኋላ በነጻነት ዙሪያው ላይ ግራቭል ማስገባት መቻል አለብን። ለጉርጓዱ እንዲቆይ ዙሪያ ላይ ጠጠር ይገባል። ምክንያቱም ሁለት መቶ ምናምን ዲያሜትር ከቆፈርን በኋላ ነው ሰፊ መሆን አለበት፣ ግራቭል መግቢያ ከዛ በኋላ 100 ፒቪሲ። ተመልካቾች እንደምትመለከቱት በቃ ውሃው ማለት ይሄ ነው፣ በቃ ይች ቦታ ነች የምትፈልገው። ጥያቄ የሚጠይቁኛሉ እዛ ጋር አልጠቀስ፣ ነው ምና የሚፈልገው ቦታ ምን ያክል ነው? ግቢው ቦታ ይበቃሉ ወይ ምናምን የሚሉ ሰዎች አሉና ይሄው በቃ ከዛ የውሃውን ፕሬዥር ደግሞ ያለውን ደግሞ እናያለን ማለት ነው። እዚህ ቦታ ላይ ስንት ሜትር ነው ያወጣችሁ ውሃ? እዚህ ቦታ 35 ሜትር ነው የቆፈርነው ይሄንን። አዎ፣ አካባቢ በጣም ውሃ ስላለው በጣም የተሻለ ነው ማለት። ከዛ በታችም ይገኛል፣ ግን እኛ በጣም ብዙ ውሃ እንዲይዝ ላቸው ከ110ን በበለጠ 160 መሆኑ በራሱ ብዙ ውሃ እንዲይዝ ያደርጋል። እና ካሜራማን ቀረብ አርገህ የላቸውና ጉድጓድም ሆኖ እንዲታይ ዝም ብሎ ከቧንቧ እንዳይመስል ይሄው ተቆፍሮ የገባ ነው። እንግዲህ የሚታይ ከሆነ እዚህ ጋር ስንት ነው? 35 ሜትር ወርታችሁ የተቆፈረው ውሃ ነው፣ ታች ነው ያለው። አሁን ምንድን ነው የምናደርገው? ከዛ ጋር ተከፍቶ ደግሞ ውሃው ሲወጣ ያለው እንመለከታለን። ኤሌክትሪክ እዚህ ጋር አሁን የተገጠመች ምን አለች ማለት ነው ውስጥ ላይ ውስጥ ላይ ቦርሆል ፓምፕ አለች። ኦኬ ወተር ሰር ፓምፕ የምትባለው ማለት ነው። ተመልካቾችም እንዲገባቸው እዚህ ጋር ሆነ ወደታች ቦርሆል ፓምፕ ምትባላለች ወይ ደግሞ ሸንበቆ ትባላለች። እሷ መጨረሻ ላይ ትገባለች። አሁን እነሱ ገና ዝርጋታ ስላላደረጉ ነው፣ ገና ሰሞኑን የቆፈር ነው። መጨረሻ ላይ ለው ላይ የሚታየው ኤችዲፒ መሬት ለመሬት ሄድና ከሮቶ ጋር በፍሎቲንግ ፊሽ ተደርጎ ይገናኝላቹዋል ማለት ነው። ከዚሽ ጋር ተደርጎላታል። ምትመለከቱው ተመልከቱው፣ እንታዩትው የውሃውን ፕሬጀር መመልከት ይቻላል። ስለዚህ በጣም ምጹ ውሃ ነው ማለት ነው። ሲጠጣ ው ከዚህ በላይ ምን አለ? አሁን የሚጮህ ነገር አለ እዚህ ጋር የለም። አንዳንድ ሰዎች እውነት የማይመስላቸው ሰዎች አላቸውው፣ ይወጣ እኔ። በነገራችን ላይ የኔ ምንድን ነው ሚዲያ ነው እነዚህ ሰዎች የፈጠራ ባለሙያዎች ናቸው። የሰውን ችግር የሚቀርፉ ናቸው። እኔ አይዲያ ነው የሚሰጣቸው። ዋጋው ቢቀንስ ልላቸው እችላለሁ፣ አስተካክሉ ልላቸው እችላለሁ። ረመዳን ነው ጾመኛ ነኝ እንጂ እኔም ብጠጣው ደስ ይለኝ ነበረ። ግን ደስ ይላል። ይኸው የሚጠጣ ነው ያሳያችኋል። በነገራችን ላይ ላይ ካለው ውሃ ከውስጥ የሚወጣ ውሃ ተመልከቱ። እዳቱን ካሜራማን ጠርበህ ውሃ የውሃውን ጥራት ተመልከቱ። እዚህ ጋር ነው በሰላሳ አምስት ሜትር ቆጣሪ ክፈተኝ የለ ዋለማት መጣብኝ የለ አንድ ሺህ ብር ቆጠረብኝ የለ አምስት ሺህ ብር ቆጠረብኝ የለ ፈረክት አደርጋለ ከፋ እንደፈለክ አደርገ መጠቀም ይሄው ፈለጉ፣ ግቢያችሁን አጥፍ፣ እንደፈለጋችሁ ፎቅ ላይ፣ እንደፈለጋችሁ ሌላ ዲናሞ ተጨማሪ ተደርጎ ወ ፈረክት ብሎ ይወጣል። እርሚ ምንጥላቾ ነገር አለ። ያው እኔ ምሎም ነገር ምንድነው እኛ የስራ ሰዎች ነን። ስራ ስንሰራ ሰርተን ነው ማሳየት ያለብን። እኛ ዝም ብለን የምናወራ አይነት ሰዎች ብቻ አይደለንም። ስለዚህ ሰርተን ነው የምናሳየው። ይሄ ባይ ዘ ወይ እንደ ሳምፕል ነው። እኔ ዝም ብዬ ነው እንጂ ያሳየው በቃ፣ በሚዞር ሰፈሮ ሙሉ እንደዚህ የተጠለቀቀው በጣም ብዙ አለ። ምክንያቱም እኛ ዋሳ እናወጣ በዚህ ደረጃ ኢቭን ዋሳ እናወጣ። እንግዲህ ማሽን እንሰራለን ብለን አናስተዋውቅም። ውሃ አውጥተን ራሳችን አይተን ቻሌንጁን አይተን ለሰዎቹ ምን እንነግራቸው ነገር አስቀምጠን ብዙ ነገር ሰርተን ነው ለሰው ምን ሰፈሩን ቀውቂ እንዳያደርገው አንተ ዝጋውና ይሄው አይታችሁ ሁለተኛው ግቢ ገብተን ያየነው ነው ሰው ግቢ መቼም ዝም ብሎ አይገባም ይሄ በቃ ይሄ በቃ ይሄ በሰራው ማሽን በነዳጅ በሚሰራው ማሽን የተቆፈረ የወጣ ነው ማለት ነው በጣም ሰላሳ አምስት ሜትር ማለት ያለ አንድ ሳምንት ለዛውም ለዛውም እንግዲህ አንዳንድ ቻሌንጆች ካላጋጠሙን በስተቀር በጣም መቆየት ምንም የሚያቆይ ነገር የለም። በአንድ ሳምንት ውስጥ ማለት ነው። እንደሚገርማ እንደምትመለከቱት ይህን የመሰለ ፕሬጀር ያለው ተመልከቱ። ይህ ውሃ ብዛት ተመልከቱ። በቃ አራት ሰዓት ያለ ማቋረጥ መፍሰስ የሚችል ማለት ነው አይደል? ይቋረጣል? ይሄ አይቋረጥም፣ አይቋረጥም። አዎ፣ ይህን ይመስላል እንግዲህ። ሌላውንም ደግሞ መስኖም ቢሆን አሁን ይህንን አንድ ቦታ አድርጋችሁ ብትለቁት እንደፈለገ መስራት ይችላል። አዎ ስራ ቦታ እንሄዳለን፣ ጊዜ ካለ በጣም ብዙ ነው ያለው ብልህኛል። እሺ በጣም የሚገርም ነው፣ ደስ የሚል ነገር ነው። በተለይ በመስራት እንመን ብዬ ነው። ተመልሰን መጥተናል የተከበራችሁና የተወደዳችሁ ውድ ተመልካቾቼ፣ መግቢያ ላይ እንደነገርኳችሁ ነው ይህን ማሽን ሳስተዋውቅላችሁ፣ በጣም ብዙ ጊዜ ፍተሻ ከተደረገ በኋላ በየቦታው ሳይቆፍሩን ያላቀርብላችሁ ያላቀርብላችሁም ብያችኋለሁ። በጣም ብዙዎቻችሁ ኮሜንት ላይ ጽፋችሁልኛል። አንዳንዶችም ደግሞ ሌሎች ደግሞ በሙያ አንጻር በእንደዚህ አይነት የሚሆን በሌላ ሙያ ላይ የተሰማራችሁ ሰዎች እስኪ ሲሰራኩ መመልከት አለብን ያላችሁ ብዙዎች አላችሁ። ያደነቃችኋላችሁ፣ የነቀፋችኋላችሁ ልክ ናችሁ። ሁላችሁንም የነቀፋችሁትን አስተያየት የሰጣችሁትን ሰዎች ምንድን ነው? የሚደረገው ነቀፌታችሁን አስተያየታችሁን ተቀብሎ አብዴት ማድረግ ይቻላል። እኛም ደግሞ ያንን ባለሙያ ከአሁን በፊት ስለጠየቅ ነው፣ የትኛውንም አይነት ነገር መስተካከል ያለበትን አስተካከላለሁ፣ ጋራንቲ ያስፈለገውን ነገር ደግሞ ጋራንቲ ወስዳለሁ ስላለ ግን እየሰሩ ነው ያሉት እና ይህንን ማሽን ገዝቶ ከአሁን በፊት በጣም በርካታ ጉድጓዶችን በመቆፈር ላይ ያለ አንድ ባለሙያ አለ። በተለይም ደግሞ ከሱ ጋር ፓርትነር ሆኖ የሚሰራው በየቦታው ይልካዋል። ማሽኑ ኦልሬዲ በጣም ብዙ ማሽ ጉድጓዶችን ሰርቷል። ከሱ አንድ በት እንስማ እስኪ፣ ስሙን ይተዋወቀን እስኪ። ሰላም ብያለሁ አባቴ። እኔ ጎሳ አባላለሁ። ጎሳዬ በጣም አሪፍ። ጎሳዬ ምንድነው እየሰራ ያለው እዚህ? እስኪ ይኸው እስካሁን እንግዲህ ቁፍር ነው። አሁን ሀያ ሜትር ላይ ደርሰናል። እሺ ሀያ ሜትር ላይ ደርሰን እኛ ቢያንስ እንኳን ልርካለን ጥርሱን አውጥተን ነው የምናየው እና ጥርሱን አይተን ነውና እናስበይድበታለን ሌላ ምንም እንትን የሚያጋጥመው ነገር የለም። ምንም የሚያሸገር ነገር የለም። በጣም አሪፍ እስኪ፣ ፊታችን ወደዚህ ለካሜራ አድርገን እናወራለን። ጎሳዬ ነው ስሜ ብለኸኛል። በዚህ ስራ ዘርፍ ላይ ከተሰማራ ምን ያክል ጊዜ ይሆናል? ምን ያክል ወር ሆነሃል ወይ ምን ያክል ጊዜ አመት? አመት ሆነ። ይስ አመት አካባቢ ይሆናል። ሰልጠናህ ነው ወይ ይሄንን? ሙያ እንዴት ለመድከው አንተ? አሁን እሱ ጋር ሰራ ነው፣ እሱ ጋር ሰለጠንኩት በዛው ነው። ኤርሚያስ ነው ያሰለጠነው ኤርሚያስ ጋር ነበር የምሰራው። ስለዚህ አሁን አንተ እዚህ ጋር ያየኸው ደግሞ ብቻን እየሰራ ነው ያለው። አሁን አንድ ሰው መስራት ይቻላል እንዴ? አሁን ብቻ ነው ነው የምሰራው ሁሉንም ብቻ ነው የምሰራው። ብቻ ለማቆም ምንም ብቻ ነው ሰው የሚያስፈልገኝ ለማቆም ብቻ ነው እንጂ ለመስራት በጣም ቀላል ነው። በጣም አሪፍ ደስ የሚል ነገር ነው። አሁን እዚህ ጋር ስንት ሜትር ለመቆፈር ነው የገባው? እዚህ አሁን አርባ ሜትር ለመቆፈር ነው ተነጋግረህ ይገባል፣ 40 ሜትር። አሁን ስንት ሜትር ደርሳል? ሃያ ደርሳል። እስካሁን ድንጋይ ያጋጥመዋል እንዴ? ድንጋይ ከአምስት ተኩል እስከ 14 ድንጋይ ነበር፣ ድንጋይ ነበር፣ ድንጋይ ነበረ። እሱ ምን ያክል ቀን እንደፈጀብህ ታቋለ ወይ? ምን ያክል ጊዜ እንደፈጀብህ እሱ? የፈጀብን ሁለት ቀን ሁለት ቀን፣ ድንጋዩን ለመቆፈር ማለት ነው። ኦኬ፣ አፈር ከሆነ ምን ያክል ሜትር ትቆፍራለህ? በቀናው በቀን አፈር ከሆነ 20 25 ይቆፍራል፣ 20 25 ድረስ። ተመልካቾች ልብ ብላችሁ አዳምጡ። አፈር ብቻ ከሆነ ከ20 እስከ 25 ድረስ ዘና ብሎ መቆፈር ይችላል ማለት ነው። ስለዚህ ከአምስት ሜትር ጀምሮ እስከ 14 ሜትር ድረስ ነው ድንጋይ ያጋጠመ። ዘጠኝ ሜትር ድንጋይ ቆፍራል ማለት ነው። ድንጋይ ቆፍሯል። ድንጋይ ስትቆፍር ምን አጋጠመ? ቻሌንጁ ምን ነበረ? ያስቸገረ ነገር አለ? ምንም ያስቸገረ የለም። ልምዱ ስላለ ሰራው? አዎ፣ ልምዱ ስላለ ሰራሁት። ምንም በቃ እዛው የከካ ነው እንደ ሸዋም ያወጣው። ኦኬ፣ እንጂ ሌላም የሚያስቸግር የለው። በጣም አሪፍ። እስካሁን ምን ያክል ጉድጓዶችን ቆፍራሃል አንተ? በዚህ ማሽን ለምሳሌ በዚህ ማሽን ብቻ ከ ከአስር በላይ ቆፍረናል። ከዚህ ማሽን ከአስር አስር የሚሆን ጉድጓዶች ቆፍረናል። በጣም አሪፍ። ስለዚህ አሁን አንተ የቆፈርካቸውን ቦታዎች የኤርሚያስ የአንተ ፓርትነር ማለት ነው ባለቤቱ ሄዶ እነዛን ውሃዎች የሚያሳየኝ ይሆናል። አንተ ግን እዚህ ጋር እየቆፈርክ ነው ያለው። አሁን ወደ መዳረሱ ነው ያለው ወይስ ምንድነው? 40 ሜትር አሁን ያልከው በግምት ነው ወይስ ውሃው ምልክት አለ እያሳየ ያለው? ውሃ ውሃ አለው ሰፈሩ ውሃ አለው ሰፈሩ ውሃ አለው ኦኬ ተመርምሮ ነው የገባው ወይስ አሁን ዝም ብሎ በግምት ነው የተገባው ተመርምሮ ነው የተገባው ሲመረመር እስከ አርባ ሜትር ድረስ ውሃ አለው ማለት ነው በጣም አሪፍ ወጣቶች አሁን ወደዚህ ስራ ለመግባት ቻሌንጁ ምንድነው ትላለህ አሁን መሰናክሉ የሚያስቸግረው ምንድነው ይሄን ስራ ለመስራት ይሄ ምንም የሚያስቸግር የለም በቃ ጥርሱ ሄዶ እንትን በቃ ድንጋይ ላይ ጥርሱ ሲበላ እንደ ድንጋይ ያቆፍረው ጥርሱ ከተሰራ ይሄዳል ምንም የሚያስቸግር ነገር የለውም በጣም አሪፍ ስለዚህ፣ ወጣቶቹ አሁን ወደዚህ ስራ ለመግባት አሁን የሚፈሩት ነገር ሊኖር ይችላል። ለምሳሌ ይሄ ማሽን አይሰራም ብለው ሊሉ ይችላሉ። ወይ ደግሞ ይሄ መቆፈር ላይ አንዳንዱ ደግሞ ብር ሚዛቅ መስለው እና አሁን አንተ ይኸው ጭቃ በጭቃ ሆነ ነው እየሰራ ያለው እዚህም ውስጥ ስና ያሁን ጭቃ በጭቃ ድክረት ብለህ ነው የምትሰራው። ገንዘቡ ግን አሪፍ ነው አደለም? ስለዚህ ለነሱ ምን ተመክራቸዋል? እስኪ አሁን ይሄን ማሽን ገዝቶ ለሚሰራ የሚሆን ስደት አሁን የሚሄዱ ሰዎች አሉ መስማ። ለምሳሌ አሁን አንተ የከተማ ልጅ አይደለም አይደል? የአርሶ አደር ልጅ ነህ። አይ ቲንክ አሁን ይሄ አካባቢ ወደ አገር ቤት አካባቢ ቢኖር አሁን ሰው ስደት አይሄድም ነበር ብዬ አስባለሁ። መሬት ጾም ማደር የለበትም አደለ። መስኖ ውሃ ከወጣ ሽንኩርት፣ ቲማቲም፣ ድንች፣ ቆስጣ፣ ሰላጣ እነዚህ የጎራ አትክልቶችን ራሱ ከተማ ውስጥ አሁን ምን ያክል እንደሚሸጥ ታውቀዋለህ አንተ ብዬ አስባለሁ። ሶ ስለዚህ እስኪ ለወጣቶቹ ስደት ለሚሄዱት፣ የተወሰነ ገንዘብ ላላቸው ሰዎች ይህንን ማሽን ቀላልነቱን እንዲሁም ደግሞ የስራውን ሁኔታ እስኪ በተወሰነ መንገድ አስረዳቸው። እስኪ ይህ ማሽን ምንም የሚያቸግር የለም። ይሄ ማሽን ዘለተሰራበት ሰው ኦኬ፣ በጣም የሚለወስበት ነው የሚለወጥበት ጊዜ እንኳን የሚፈጅበት አይደለም። በሁለት ወር በሶስት ወር ማሽኑን በሁለት ወር የሚመልስበት ነው። ኦኬ ምንም ያስቸግረው እንትን የለም። አንደኛ ቀላል ስራ ነው። ኦኬ፣ ማቆም ለማቆም ነው ለማቆም አንድ አራት ሆነ ያቆማል። ከአንድ ሰው ነው የሚሰራው ስራውን እስከሚለምድ እንትን ካለ አንድ ሰው ጨምሮ መስራት ይችላል እንጂ አንድ ሰው ይሰራዋል ስራው በጣም ቀላል ነው ስራው በጣም ቀላል ነው በጣም አሪፍ የሰው ፍላጎትስ እንዴት ነው አሁን ውሀ የማስቆፈሩ ነገር ፍላጎት እንዴት ነው ስራ አሪፍ ነው አሁን ለምሳሌ ይሄን ሲጨርስ ስራ አለ ሌላ ቦታ አለ ስራ አለ አለ ስራ ምን ያክል ስራ አለ አሁን ከፊት ለምሳሌ ስራ አለ እንግዲህ ኤርሚያስ ነው የኔጋሲ ደው ኤርሚያስን ስልክ ነው የሚሰጠው እሱ ጋ ነው የሚጨርሱት እሱ ያው ያዘጋጅልሃል ይሄን እንደጨረስ ካው ሌላ ስራ አለ ሌላ ስራ እገባለሁ በጣም አሪፍ ደስ ይላል። የሰዎቹ እንትንስ እንዴት ነው? አሁን ውሃ ካወጣላቸው በኋላ የሰጡህ ፊድባክ አስተያየት እንዴት ነው? ደስታቸው ወይ ደግሞ የከፋቸው ሰዎች ካሉ ሪል ግልጹን ነገር ማለት። አረ ምንም የሚከፋቸው ሁሉም፣ አንዳንዱ ይነጫነጭም ቢም ቢቢሲ ምናምን በቃ፣ አንዳንዴ ቢቢሲ ከገባ በኋላ ውሃው እንደዚህ ነው እንደዚህ የሚሉት እንትን ነው፣ ውሃው እስከሚያዩ ነው ውሃ የለም ምናምን የሚሉት። በጣም ወገነ በጣም ከጠበቁ በላይ ነው ውሃ የሚወጣው ውሃ ከወጣ በኋላ ደስታቸው በጣም ነው እነሱ የሚደሰቱት። በጣም አሪፍ ውሃውም ኃይለኛ በኃይለኛ ነው የሚወጣው። እዚህ ሰፈር ደግሞ አይደለ ስለዚህ፣ ተመልካቾች ምንድነው ግልጽ እንዲሆንላቸው፣ እንደየሰፈሩ ይለያያል። አንዳንድ ሰዎች በግምት የምትቆፍሩም አላቸው። ልክ ነው። አንዳንዴ አሁን ለምሳሌ አሁን እንደሱ አካባቢው ላይ የሚታወቅ ከሆነ ለምሳሌ አሁን ያለንበት ቦታ ለገጣፉ አካባቢ ነው። የሆነ አካባቢ ላይ ውሃ በቃ በተመሳሳይ ሁኔታ ማለት ይቻላል ውሃ ይገኛል። እንደ አጋጣሚ ሆኖ ግን የተወሰነ ሜትሩ የመለያየት ነገር አለው። በነገራችን ላይ መመርመሩ ጥሩ ነው የምትለፉ ልጆች አላችሁ፣ አትልፉ። መጀመሪያ ብታስመረምሩ አሪፍ ስለሆነ ማለት ነው። ቢመረመር አሪፍ ነው። ተመርምሮ ከገባችሁ ደግሞ አትለፉም። አሁን ምን ያክል ሜትር ላይ እንዳለ ይታወቃል። የምትደውሉች ሰዎችም አላችሁ ደግሞ ይሄ አገልግሎቱን ፈልጋችሁ መጀመሪያ የምርመራ ስራ መሰራት አለበት። ለእናንተ ለምን ለምን ይጠቅማችኋል ብያለሁ ከአሁን በፊት ሲመረመር አንደኛ ኮስቲ ምን ያክል ገንዘብ እንደሚፈጅባችሁ ታቆታላችሁ። ድንጋይ ያለ የለውም ዋጋ ለማውጣት ለነሱ ይጠቅማቸዋል። እንደገና ደግሞ አንዳንዴ ውሃው ውሃው ምን ያክል ርቀት ላይ ያለ የሚለው ለማወቅ ቢመረመር ጥሩ ነው። ካልሆነም ደግሞ እንደው በግምት የሚቆፈሩ ቦታዎችም ይኖራሉ ይመስለኛል አይደለ። ካሁን በፊት በግምት ቆፍራቸዋል ይመስለኛል ቆፍራቸዋል፣ አይደለ? እሱ አንዳንዴ እኮ ቻሌንጅም አለው ይመስለኛል አይደለ? ቆፍረናል፣ የቆፈርነው ቦታ እንዳለ ውሃ ነው፣ ውሃ አግኝተናል። በጣም አሪፍ እንደ ድል ሆኖ፣ አሁን ሌላ ቦታ ስለሚደውሉልኝ ሀብትሽ 20 ሜትር 30 ሜትር ቆፍረን ውሃ ጣን የሚሉ ሰዎች አሉ። አንዳንድ ቦታ እንደየቦታው ቦታው አካባቢ ይለያል ያላ አይደል? ቦታው ሊለያይ ይችላል። በጣም አሪፍ። አንተን ከዚህ በላይ ስራ አላስፈታህ፣ ነገ ከነገ ወዳ መጥቼ ምን አርኩ። ምክንያቱም 20 ሜትር ማለት የተወሰነ ነው የቀራህ። ነገ ከነገ ወዳ መጥቼ ደግሞ ውሃውን የምቀርጽ ወይም ደግሞ ለተመልካቾች የማሳያቸው ይሆናል። አንተ ወደ ስራ ስራ። ኤርሚያስን ደውልለትና ወይ ወደሱ ሄጂ የወጡ ውሃዎችን ደግሞ ለመመልከት እሞክራለሁ። አባቴ ስራ ስራ አልፈታው። በጣም ጠንክር በርታ። የምታስተላልፈው መልእክት ካለ አስተላልፍ። አሁን አንተ አሪፍ መላ ያገኛል። በጣም አሪፍ አመሰግናለሁኝ። ስራ፣ መልካም የስራ ጊዜ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ከልጁ ጋር እዚህ አንድ ቦታ ላይ መጥቼ አስር ጉድጓዶችን ቆፍሮ ኦልሞስት አስራ አንደኛው ላይ እየቆፈረ ያለ ልጅ አሁን የመጣሁት በጣም ትልቅ ግቢ ውስጥ ላይ ነው። ውሃ የሚያስፈልጋቸው ሰዎች አዘዋቸው ሰርታቸው እየሰሩ ነው የመጣሁት። ይሄው እንግዲህ ለሚያወራ ሰው በነገራችን ላይ ሁሌ እንዳወራ ይኖራል። በተግባር ለሚሰራ ሰው ደግሞ እንደዚህ አድርጎ ያሳያል ማለት ነው።